አክብሮት ታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እናሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በከባድ መሳሪያ ድብደባና በድሮን የታጀበው የአማራ ክልል ውጊያ አሁንም እንደቀጠለ ነው። የመከላከያ ሰራዊቱ ከሰሞኑ በሁለት ቦታዎች ላይ ተደረገ ስላለ ውጊያ የገለጸ ሲሆን ጀኔራል ሹማብደታ ደግሞ በፍጥነት ጦርነትን የሚጨርስ ኃይል ስልጠና ማስጀመራቸውን አሳውቋል። ፖለቲከኛው ልደቱ አያሌው በበኩላቸው ከሰሞኑ መነጋገሪያ የሆነውን ጉዳይ በተመለከተ ተናግሯል። ታደምጡታላችሁም። ይህ በእንዲህ እንዳለ የብልጽግናው ሹም ከድርድር ጋር በተያያዘ ገለጻ አድርጓል። የብልጽግናው መንግሥት ግን ዘገባውን መልሶ አጥፍቶታል። እንዴት እንቃኘዋለን። በትግራይ ሰራዊት ጉዳይ ላይ ውሳኔ ተላለፈም። ይህ የሆነው የቲዲኤፍ አባላት ለአምስተኛ ቀን በተለያዩ አካባቢዎች ሰላማዊ ተቃውሟቸውን ካሰሙ በኋላ ነው። ተጨማሪው ተዘጋጅቷል። የጀነራል ጻድቃን ገብረ ትንሣኤና ጠቅላይ ሚኒስትር አብይ አህመድ ፎቶ መነጋገሪያ ሆኗል። ከአዲስ አበባ 400 ኪሎ ሜትር ርቀት ላይ ባለ ስፍራም የብልጽግናው ሰው አቶ ጌታቸውንም ጀነራል ጻድቃንን ይዘዋቸው ተጉዟል። ይህንን ጉዳይም እንመለከታለን። በአዲስ አበባ በርካታ የንግድ ቦታዎች መታሸግና የተጣለው ከፍተኛ ቅጣት መነጋገሪያ ሆኗል። የከተማዋ ከንቲባ ደግሞ ቢሊዮኖችን እየሰበሰብን ነው ሲሉ ተናግረዋል። ተሰሙታላችሁም ይህ በእንዲህ እንዳለ አረቄን ጨምሮ የባህላዊ መጠጥ ቤቶች የጠላት መፈልፈያ ሆነውብናል ሲል የወይዘሮ አዳነች አበቢያ አስተዳደር ገልጿል። ቢንጎና አረቄ ቤት ከዚህም በኋላ እናጠፋቸዋለን ሲል ማሳውቋል። ሌላኛው መረጃችን ነው ከሁለት ዓመታት በፊት አመፅ ለማካሄድ ሞክረዋል በሚል ታስረው የነበሩት ሰው የማዳጋስካር መሪ ሆነው ቃለ መሐል ላፈጸሙ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ። በከባድ መሳሪያ ድብደባና በድሮን የታጀበው የአማራ ክልል ውጊያ አሁንም እንደቀጠለ ነው። የመከላከያ ሰራዊቱ ከሰሞኑ በሁለት ቦታዎች ላይ ተደረገ ስላለ ውጊያ የገለጸ ሲሆን ጀኔራል ሹማብደታ በፍጥነት ጦርነትን የሚጨርስ ኃይል ስልጠና ማስጀመራቸውን አሳውቋል። ፖለቲከኛው ልደቱ አያሌው በበኩላቸው ከሰሞኑ መነጋገሪያ የሆነውን ጉዳይ በተመለከተ ተናግሯል። ሁለት ዓመታትን አልፎ ወራትን እየተሻገረ ያለው የአማራ ክልሉ ጦርነት ዛሬም የድሮን ስምሪት የተሰጠበት አሁንም ከባድ መሳሪያዎች አርሶ አደሩን ቀዬ የሚደበድቡበት ሆኖ ነው የሚገኘው። ትናንትና ዛሬ በሰሜን ወሎ ዞን ቆቦ ቀጠና እየሆነ ያለውም ይኸው ነው። አገዛዙ ከአንድ ሳምንት በፊት በዚህ ቀጠና ያጋጠመውን ኪሳራ ተከትሎ የተጠናከረ ዘመቻ የከፈተ ሲሆን፣ በተለይም ተኩለሽ አካባቢ ያለውን ቦታ ለመቆጣጠር ሜካናይዝድ ኃይሉን ጭምር ማሰማራቱም ነው የተነገረው። የድሮን ጥቃቶች መፈጸማቸውን ማረጋገጥ ባይቻልም ተደጋጋም ተደጋጋሚ የድሮን ቅኝት ግን ዛሬ ተመዝግቧል። ቆቦ ያሉ የጤና ተቋማት ላይ ማህበረሰቡ አገልግሎት እንዳያገኝ መስተጓጎል እያጋጠመው እንደሆነ የሚገልጹት ነዋሪዎቹ፣ ይህ ደግሞ የመንግስት ኃይሎች በቀጠነው እያጋጠመ ባለው ጉዳት ሳቢያ የሚያመላልሷቸው ቁስለኞች ጋር የተያያዘ ነው የሚል ግምታቸውን አስቀምጠዋል። በጥቅሉ ግን ባለፉት ሁለት ቀናት በዚሁ አካባቢ ከፍ ያለ ሰብአዊ ጉዳትን ያስከተለ ውጊያ እየተደረገ ይገኛል። የመከላከያ ሰራዊቱ እምብዛም ሲገልጻቸው ያልነበሩት ሰሞነኛዎቹ የክልሉ ውጊያዎችን በተመለከተ መግለጫ እየተሰራጨ ሲሆን በሁለት ቦታዎች ላይ በርካቶችን የደመሰስኩበት ውጊያ አካሄድኩ ይላል የመጀመሪያው በሰሜን ጎሎ ዞን መርሳ አካባቢ ተዋጋሁ ያለበት ነው በመቀጠል ከሁለት ቀናት በፊት የፋኖ ኃይሎች የአደረጃጀት አንድነት ስብሰባ እየተደረገ ነው በሚል የተከፈተውን ጥቃት የተመለከተው ሲሆን በማዕከላዊ ጎንደር ዞን ጣቁሳ ወረዳ የተከናወነ ነው በዚህ አካባቢ ያደረግኩት ባለውጋም ስልሳ የሚሆን የፋኖ ኃይልን መግደልና ማቁሰል ችያለሁ ሲልም ያክላል ያሰማራሁት ክፍለ ጦር የጦር ሜዳ መነጽርን ጨምሮም የጦር መሳሪያና ተተኳሾችን በቁጥጥር ስር ውለዋል በማለትም ያብራራል። የፋኖ ኃይሎች በነዚህ ሁለት ቀጠናዎች ከቀናት በፊት በርካታ የመንግስት ኃይል እንደመሰስን ብለው እንደነበርም ይታወሳል። ዛሬም በተለያዩ ቦታዎች ላይ ጥቃቶችን መፈጸማቸውንም ገልጿል። በጎጃም ቀጠና ቁጭ ቻግኔ፣ እንዲሁም እሁዲት የደረሱት በዋገምራ ዞን ሁለት ከተሞች ላይ የተፈጸሙት በጎንደር ቀጠናም አርማጭሆ ሆ የሆነውም ዕለታ የተጨማሪ አብነት ተደርገው ቀርቧል። ከሰሞኑኛ ውጊያዎች ጋር አብረው እየተነሱ ያሉት ያገ ዛዙ ሰዎች ፈጽሟቸው የተባሉ አሰቃቂ ሁነቶች ግን አሁንም መነጋገሪያ ሆነው ቀጥሏል። በሴት የፋኖ አባላት ላይ ደረሱ የተባሉ ድርጊቶችን የሚያሳዩ ምስሎች መሰራጨትም የክልሉ ቀውስ ያለበትን የከፋ ችግር የሚያሳይ ተደርጎ እየተነሳ ነው። በክልሉ ያለውን ነባራዊ ሁነትን በተመለከተ በርካታ አስተያየቶች እየተሰጡ ሲሆን አቶ ልደቱ አያሌውም አንዱ ሆነዋል። የብልጽግናው አገዛዝ በአማራ ክልል ከገዛ ዜጎቹ ጋር የሚያደርገውን ጦርነት እንደማያሸንፍ ተረድቶም ወደ ሀቀኛ ድርድር መምጣት አለበት የሚለው ድጋሚ አንስተው ከሰሞኑ የሆኖና ሌሎች በክልሉ ህዝብ ላይ የሚፈጸሙ አስነዋሪ ድርጊቶች ግን ከጥላቻዎቹ የመነጩ ናቸው ሲሉ ያስቀምጣሉ። አሁን እኮ ጦርነት እየተካሄደ ያለው ትውልጅ ባደኩበት አካባቢ ነው። ምን አይነት ጭካኔ በህብረተሰቡ ላይ እንደሚፈጸም እያየው የአማራ ህዝብ እኮ ትውልድ እኮ አሁን ወደፊት እንዳይቀጥል እየተደረገ አራት ሚሊዮን የአማራ ልጆች ትምህርት ቤት አልሄዱም ማለት እኮ ለአንድ አመት እንኳ ትምህርት ቤት ትምህርት ማቋረጥ አጠቃላይ በህይወታቸው ተከትሏቸው የሚሄድ ችግር ውስጥ ነው የሚገቡት በጭካኔ ነው። እየተጨፈጨፈ የዚች ልጅ ሞት ምንድን ነው የሚያሳዝነው? ጥላቻ፣ አንድ ህዝብ ላይ የተፈጠረ ጥላቻ። በ በአማራ ክልሉ ጦርነት በሰፊው ጦራቸውን አዝምተው እያዋጉ ከሚገኙት ወታደራዊ አመራሮች መካከል አንዱ የኮማንዶ አዛዥ ሌትናንት ጀነራል ሹማብደታ ናቸው። እኒህ ወታደራዊ አዛዥ ዛሬ ደግሞ 44ተኛ ዙር የኮማንዶ ሰልጣኞችን ተመለከትኩ አስጀመርኩም ሲሉ ገልጿል። ሀገራችን እያንሰራራች ነው የሚል ማብራሪያን ጨምሮ ተረኛ ጦርነት ሰለባ ወጣቶችን ለእልቂት መዘጋጀት እንዳለባቸው ሲያስረዱ ውሏል። ከዚህ ንግግራቸው ውስጥ ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለ አገሩም ለሕዝቡ አኩሪ ታሪክ የሚሰራም የውጊያ ማርሽ ቀያሪ፣ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያን የሚያስተካክል የዘገዩ ውጊያዎችን የሚያፈጥን ነው ያሉበት ይገኝበታል። ውጊያን የሚያፈጥን ያሉት ኃይል ግን ለበርካታ ዓመታት በበርካታ የአማራና ኦሮሚያ ክልል አካባቢዎች በተለይም ደግሞ በሰሜን ሸዋ ዞን የዘገየ ውጊያውን ማካሄዱን ቀጥሏል። ይህ በእንዲህ እንዳለ የብልጽግናው ሹም ስለ ድርድር ተናግሯል። አገዛዙ ዘገባውን መልሶ አጥፍቶታል። መንገሻ ፈንታው የተባሉት የአማራ ብልጽግና መንግስት ቃል አቀባይ በእርግጥ ብዙዎች የሚያስታውሷቸው መከላከያ ፋኖን ይበቀልልናል ሲሉ ነው። ይህን ከገባበት ገብተን ከገባበት ገብቶ መከላከያችን መልክ ያስይዛል። የንጹሐን እንደም ይበቀላል። እኔ ከአገዛዙ የባህር ዳር ተላላኪዎች አንዱ የሚታወሱት ፋኖ እኛ ላይ እየተኮሰ ወያኔ ላይ ግን አልተኩሳለን ሲሉም ጭምር ነው። እዚህ ህወሀት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያሉ እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ። አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። መንገሻ ፈንታው የተባሉት ሰው አምና ልክ በዚህ ሰሞን የፋኖ አመራሮች ተደምስሰዋል የቀሩት ደግሞ በቅርቡ ይደመሰሳሉ ነበር መግለጫቸው። ስምሪት በሚሰጡ መሪዎች ላይ እርምጃ መወሰድ እንዳለበት ታምኖበታል። በዚህ መሰረት ያ ሁላችንም በቅርብ እንዳየነው በርካታ የጽንፈኛው መሪዎች እርምጃ ተወስዶባቸዋል። ከዚህ ሁሉ በኋላ ዛሬም የብልጽግና ልሳል ላይ ቀርበዋል። ከዚህ በፊት ተደመሰሱ ያሏቸው ኃይሎች ከየት መጡ የሚለው ጥያቄ እንዳለ ቢሆንም ችግሩን በድርድር ለመፍታት እየሰራ ነው ሲሉ መናገራቸውም ተዘግቧል። በእርግጥ ያ በኢትዮጵያ ፕሬስ ድርጅት የወጣው ዘገባም እነ ፊልድ ማርሻል ብርሃኑ ጁላ ዘጠና በመቶ የተጠናቀቀም በየገዳሙና በየዋሻው የተደበቀ ሲሉ የገለጹት ኃይልና ማብራሪያ ጋር የሚጣጣም አልሆነምና እንዲነሳ ተደርጓል። ትክክለኛ ምክንያቱ በውል አይታወቅም። መንገሻ ፈንታው በሰጡት ማብራሪያ በተለይ ግን በክልሉ ያለውን ጦርነት ግጭት ሲሉ ይጠቅሱትና ከዛም ሀብትና ንብረት እንደዚሁም የሰው ነፍስ ላይ ውድመትን እያደረሰ ነው ሲሉ ያስቀምጣሉ። እናም እያደረሰ ያለውን ውድመት በማስቆም ግጭት ያሉትን ነገር በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ስለመቀጠሉ መናገራቸው፣ በዚህ ሂደት በክልሉ ያለው አመራሩ ከላይ እስከታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ተግባራትም መሰራታቸውን ስለመግለጻቸው ዘገባው ላይ ተብራርቷል። እኔ ለማድረግ በዚህ ገለጻቸው ሽምግልናና ድርድር መካከል ያለውን ልዩነት አልተረዱም ወይ ወይንስ እንደራደር አሉ እንዲባልላቸው በጊዜ ፕሮፓጋንዳነት ተጠቀሙበት? ጉዳዩ ግልጽ ባይደረግም ድርድር እያሉ ያሉት ግን በዞን፣ በወረዳና በቀበሌ የሚከናወንን እርቅና ሽምግልና ነው። የብልጽግናው መንግስት እስካሁን የአማራ ክልሉን ችግር ለመፍታት ይፋዊና ገለልተኛ የድርድር ጥያቄን አቅርቦ አያውቅም። ጠቅላይ ሚኒስትሩ አንድ ሰሞን ከተወሰኑ ወገኖች ጋር ድርድር እያደረግን ነው ብለው ያልተጨበጠ ንግግርን በተናገሩ ማግስት የምንዋጋው ከድንቁርና ጌቶች ሶስት ክላሽ ተሸካሚዎች ጋር ነው ወዘተ ወደሚል መሸጋገራቸውም ይታወሳል። ብቸኛ መፍትሄያቸው ደግሞ በአረጋ ከ በደሰር ሆኖ መስራት፣ እጅ መስጠት ነው ብለው አስቀምጠውም ይታወቃሉ። በትግራይ ሰራዊት ጉዳይ ላይ ውሳኔ የተላለፈም ይህ የሆነው የቲዲኤፍ አባላት ለአምስተኛ ቀን በተለያዩ አካባቢዎች ሰላማዊ ተቃውሟቸውን ካሰሙ በኋላ ነው። ባለፉት ተከታታይ ቀናት በተለያዩ ቦታዎች መንገድ በመዝጋት ጭምር ተቃውሞዎች በሰራዊቱ አባላት በኩል ሲከናወኑ መቆየታቸው ይታወሳል። ዛሬ በአምስተኛ ቀኑም ይህ ተቃውሞ የተመዘገበባቸው ቦታዎች አሉ። ትናንት ወደ አዲግራት ከተማ የሚያስገቡና የሚያስወጡ በሶስት አቅጣጫ የተዘጉ መንገዶች ከምሽቱ 12 ሰዓት አካባቢ ከተከፈቱ በኋላም ዛሬ ከእንዳ ስላሰ ሽረም ሽርም አክሱም፣ አድዋ፣ ተንቤንና ሌሎችም ሌሎች አካባቢዎች ወደ መቀሌ የሚያስገቡ ዋና የመኪና መንገዶች፣ በደቡባዊ ትግራይ ዞን ሀገረ ሰላም ከተማ ነው ተዘግቶ የነበረው። በዕለቱ ከተሰሙ ድምፆች ውስጥም የተሰዉ የቤተሰብ አባላት ይደገፉ፣ የደሞዝ ጥያቄያችን ይመለስ፣ የቤት መስሪያ መሬት ይሰጠን፣ ወዘተ የሚሉት ይገኙበታል። ባለፉት ቀናት በሌሎች የክልሉ አካባቢዎች የቀረቡት ጥያቄዎችም ተመሳሳይነት ያላቸው ከዚህም ብዙ የሚራቁ አይደሉም። ይህንን ተከትሎም የትግራይ ካቢኔ ዛሬ ውሳኔ አሳልፏል። ዛሬ መግለጫውን ያሰራጨው የጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት ካቢኔም ጥቅምት አምስት ያወጣውን የትግራይ ጸጥታ ኃይሎችን ተጠቃሚነት የሚያረጋግጥ ረቂቅ ደንብን ማጽደቁን አመልክቷል። ካቢኔው በዛሬው አስቸኳይ ስብሰባው የትግራይ ሰራዊት ተጠቃሚነትን የሚያረጋግጥ ደንብ በዝርዝር ተይቶ ተግባራዊ እንዲሆን በሙሉ ድምፅ ማጽደቁን የገለጸው የጸደቀው ደንብ መሰረታዊ ፍላጎቶች፣ የህክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት ውስጥ የሚሰጥ የክብር አገልግሎት፣ ትምህርት ስልጠናና ሌሎችም ጥቅማጥቅሞችን ያካ ካተተ ነው ብሏል። ከፕሬዝደንት ጽህፈት ቤት የተሰጠው መግለጫ የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ጋር ውይይት ሲካሄድበት የቆየ ነው ሲልም አክሏል። በአዲስ አበባ በርካታ የንግድ ቦታዎች መታሸግና የተጣለው ከፍተኛ ቅጣት መነጋገሪያ ሆኗል። የከተማዋ ከንቲባ ደግሞ በቢሊዮኖች እየሰበሰብ ነው ሲሉ ተናግሯል። ምሬትና ሮሮ በሰፊው እየተሰማ በሚገኝበት በዚህ ወቅት በተለይም ከሰሞኑ ለመኖሪያ የተሰጣችውን ቦታ ለንግድ ተግባር አውላችኋል በሚል በርካታ አካባቢዎች ላይ አገዛዙ እየነጠቀ ያለው ንብረትና ገንዘብ ጥቂት የማይባሉ የቢዝነስ ስራዎች እንዲዘጉ እያስገደደ ነው። አንድ አይንማኝ የንግድ ፈቃዳቸውን ለመመለስ ያቀኑ ሰዎች አሐዝ ከፍተኛ ነው ይላሉ። ቅጣትናም ለአመታት የተጠራቀመ ውዝፍ ተብሎም ከ3 ሚሊዮን ብር በላይ ተጠየቁ ያሉ ሌላ ነዋሪ ደግሞ ነገር ሁሉ ድንገት የሆነበት ጊዜ ላይን ሲፈልጉ አፍርሱ ይሉናል፣ አሁን ደግሞ ያለንን ንብረት ተሽጦ እንኳን የማያወጣውን ገንዘብ ጠይቀውናል በማለት ነው። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዙን ለውጥ ለማድረግም ከመቶ ሺዎች እስከ በርካታ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውን ያስረዳሉ። ባለፉት ቀናት የማስጠንቀቂያ ደብዳቤዎች ደርሷል በርካታ ሁለታየ ንግድ ቤቶችም ተዘግተዋል። በአስር ሚሊዮኖች የሚቆጠር ገንዘብ ጭምር የተጠየቁ እንዳሉም ሰምተናል። የመብራት፣ የስልክ፣ የባንክና ሌሎችም አገልግሎቶች ላይ የተደረጉ ከፍተኛ ጭማሪዎች፣ የሸቀጦች ዋጋ በየጊዜው መናር፣ የብር የመግዛት አቅም እየተዳከመ መሄድ ወዘተ ጋር ብዙ ሰራተኞችን የቀጠሩ ቤተሰቦችን የሚያስተዳድሩ ተቋማት ላይ እየተደረገ ያለው ዘመቻ ሲደመር አትኑሩ ይመስላል ይላሉ አስተያየታቸውን የሰጡን አንድ የቤቴል አካባቢ ነዋሪ። አገዛዙ ልና አይ ኤም ኤፍ ከገባቸው ቃሎች ውስጥ ከዜጎች ከፍተኛ ገቢን እሰበስባለሁ የሚለው አንዱ እንደሆነ ይታወቃል። እናም ሰበቦች እየተፈለጉ ሰዎች ከሌላቸው ጭምር እንዲከፍሉ እየተደረጉ ቀጥሏል። ይህ ዜጋውን ማስመረር ብቻ ሳይሆን ተስፋ ማስቆረጥ ላይ ያደረሰው እርምጃን ወይዘሮ አዳነች አበቤ ቅንጡ አዳራሻቸው ውስጥ ሆነው በድል አቅርበውታል። እኛ ወደ ስልጣን ስንመጣ ከዚህ የአዲስ አበባ ነዋሪ የምንሰበስበው ገንዘብ 33 ቢሊዮን ብር አካባቢ ነበር፣ አሁን 200 ቢሊዮን ብር በላይ አደረስ ነው በማለት በ2010 ከነበረበት 33 ቢሊዮን በ2017 ወደ 233 ቢሊዮን ብር ማደግ ችሏል። ወይዘሮ አዳነች አበቤ በ2010 የነበረው 33 ቢሊዮን ብር አሁን ከጠቀሱት 200 ቢሊዮን ብር በላይ የሚል ገንዘብ የብር ግሽበትን ተከትሎ በምንዛሬ ዋጋቸው በአመዛኙ ተመሳሳይ ናቸው የሚለው መከራከሪያ እንዳለ ሁኖ እርሳቸው ግን ይህ ከዜጋው ገንዘብ የመሰብሰብ ሂደት ተጠናክሮ የሚቀጥል ነው ሲሉ አሳውቋል። ማህበረሰቡና ሀገሩን የግጭትና የጦርነት የእገታና መፈናቀል ያደረጉትና በየቅየውም ሰርቶ መግባት እንዳይችል ያስገደዱት የብልጽግናው ሰዎች የተሻለ ቁጥጥር ባላቸው እንደ አዲስ አበባ ባሉ ከተሞች ውስጥ ሰርቶ ለመለወጥ የሚጥርን ዜጋ ካቅሙ በላይ በሆነው ወጪ የማስከፈል ዘመቻቸውን ግን አጠናክረዋል። ይህ በእንዲህ እንዳለም አረቄን ጨምሮ የባህላዊ መጠጥ ቤቶች የጠላት መፈልፈያ ሆነዋል ሲል የወይዘሮ አዳነች አበቤ አስተዳደር ገልጿል። ቢንጎና አረቄ ቤት ከዚህ በኋላ እናጠፈዋለን ሲል ማሳውቋል። የከተማ አስተዳደሩ የሚያሳልፋቸው ውሳኔዎች አነጋጋሪነትም እንደቀጠለ ነው። በሚሊዮኖች የሰላም ሰራዊት አሰለጠንኩ ሲል የሚታወቀው የአዳነች አበቤ አስተዳደር አሁን ደግሞ ባህላዊ መጠጦች በተለይም አረቄ ቤትን የጠላት መደበቂያ ሆነብ ብሎታል። ከዚህ በፊትም ጽንፈኛው የሚላቸው የአማራ ተወላጆችን ከእንዲህ ያሉ ቦታዎች ጋር እያያያዘ ሲገልጽ ተጽዕኖ አስተዳድሮ የሚታወሰው ከዛም በማንነታቸው ብቻ ለይቶ በመቶዎች ወደ ግዞት መውሰዱን መግለጹ አይዘነጋም። አሁን ደግሞም ቢንጎ ቤቶችና ረቄ ቤቶች የጠላትም የወንጀል መፈልፈያና መጠንሰሻ ሆኑብን፣ ስለዚህ ከዚህ በኋላ ያከትምላቸዋል ብሏል። የአዲስ አበባ ጸጥታ ቢሮ ኃላፊዋ ወይዘሮ ሊዲያ ግርማም ይህንን ሲናገሩ ተሰምተዋል። ቢንጎ ቤት ከከተማው ላይ ይጥፋ ብለናል። ልክ እንደ ቤቲ ይህንን አሰራር እታች ድረስ ያለ ምንም መዋዥቅ እሱን ማስተግበር ያስፈልጋል። አረቄ ቤት በሱፐርቪዥንም ማረጋግጠናል። ግን አሁን አንዳንድ የሚመጡልኝ መረጃዎች አሉ አንዳንድ ቦታዎች ላይ አሁንም አረቄ ቤቶች አሉ የሚል ማለት አረቄ ቤት እዚህ ከተማ ላይ ይጥፋ ብለን በጥምር ግብረ ኃይልም ዳይሬክሽን አስቀምጠናል። እዚህም በየጊዜው መድረክ ላይ እያስቀመጥን እንደኚህ ለወንጀል መፈልፈል መንስኤ ብቻ ሳይሆኑ የጠላት ኃይል መሸሸፊያም እየሆኑ ነው ብለን ጥልቀት ያለው ግምገማ አድርገናል። በእርግጥ እነዚህ ቦታዎች ላይ የተዘመተው የወንጀል መፈልፈያ ማዕከል ብቻ ስለሆኑ ወይንስ በማንነት የተለየ ማህበረሰብ መሰባሰቢያ ናቸው ተብሎ ስለተገመተ የማጥፊያ መንገድ የሚል ጥያቄ ያላቸው ግን ቁጥራቸው ቀላል አይደለም። እንደ ተባለው ከሆነ ተራ ወንጀል ብቻ ሳይሆን በሀገር ላይ የሚፈጸም ወንጀል፣ ሚሊየን ገዳይ ውሳኔዎች አገዛዙ ያሳልፍባቸዋል የሚባልላቸው ውስኪ ቤቶችስ የሚል ጥያቄ ቢከተልም ልክ ይሆናል። ሰዎችን በማንነታቸው ለይቶ ማጥቃት፣ ማሳደድ ና ማሰር አገዛዙ በአዲስ አበባ ደጋግሞ የፈጸመ ተግባር ነውና፣ እንዲህ ያሉ ጥርጣሬዎች መነሳታቸውም ስህተት አይሆንም። በትግራይ ጦርነት ከፍቶ በአዲስ አበባና በሌሎችም የሀገሪቱ አካባቢዎች የሚገኙ የትግራይ ተወላጆችን መርጠው ባልተወለዱበት ማንነት ሳቢያ በአስር ሺዎች አስሯል፣ ንብረታቸውን አግዷል፣ ዘርፏል። በዚሁ ተግባሩ የቀጠለው የብልጽግናው መንግስት ከቅርብ ጊዜ ወዲህ ደግሞ በአማራ ተወላጅ የሀገሪቱ ዜጎች ላይ ተመሳሳይ ዘመቻዎችን አከናውኗል። የጄኔራል ጻድቃንና የጠቅላይ ሚኒስትሩ ፎቶ መነጋገሪያ ሆኗል ከአዲስ አበባ በ400 ኪሎ ሜትር ርቀት ላይ ባለ ስፍራም የብልጽግናው ሰው አቶ ጌታቸውንም ጄኔራል ጻድቃንንም ይዘዋቸው ተጉዟል ዐቢይ ከሰሞኑ አቶ ጌታቸው ረዳን በተገኙባቸው መድረኮች ሁሉ ሲያስከትሉ ታይቷል። በቅርቡ ተደመርኩ ያሉት አማካሪያቸው በከተማም በገጠርም እያስከተሉ ዳቦም እያጎረሱ የታዩባቸው አጋጣሚዎችም መወያያ ነበሩ። ዛሬ ደግሞ ወደ ባሌ ፓርክና ሎጂ በርካታ ሹማምንትን ይዘው ተጉዟል። ለወትሮ እንደሚያደርጉት በአቶ ተመስገን ጥሩነህ ከመታጀብ ወጥተው ሰዎችን እየቀያየሩ የመጡም ይመስላሉ። በዚህ ጉዞ የብልጽግናና የሻዕቢያ ጥምረት ትግራይን የማጥፋት ኃይልን የተዋጉት ሌተናንት ጄኔራል ጻድቃን ገብረትንሳ መካተት ግን መነጋገሪያ ሆኖ መዋሉ አልቀረም። ጀነራሉ ከአቶ ጌታቸው ከአቶ አባዱላ ገመዳና ከሌሎችም ጋር ሆነው ከጠቅላይ ሚኒስትሩ ጋር ሲመክሮ የታዩበት ፎቶም ትኩረትን ስቧል። ጻድቃን ይህ ጉዟቸው የተከተለው የህወሀትና የሻቢያን አገዛዝን አብዝተው የከሰሱበትን ቃለ ምልልስ ከሰጡ በኋላ ነው። ጀነራሉ በቀደመው ጦርነት የተፈጸሙ የወንጀል ስራዎችና ወደ ጦርነት የተገባበት ውሳኔ ራሱ ተጠያቂነት መኖር አለበት በሚል የትግራይ ኃይሎችን በተመለከተ ተናግረው ነበር። አክለውም ሻቢያ በትግራይ ህዝብ ላይ የፈጸመውን ወንጀል አንስተው በማብራራት በክልሉ በርካታ የጦር ወንጀል ድርጊቶች የተፈጸመውም በኢሳያስ ጦር በኩል መሆኑን አስረድተው ማቅረባቸው አይዘነጋም። በሰሞንኛው ቃለ ምልልሳቸው ላይ ግን ይህን የአስመራን ጦር ጋብዞ አስገብቶ የራሱን ዜጋ ያስጨፈጨፈ ራሱም የጨፈጨፈም እሳቸውን ጨምሮ መያዣም አውጥቶ አመራሮችን ያሳደደና የገደለውን ዛሬም የሰላም ስምምነቱን ባለመፈጸሙ የትግራይ ቀውስን ያባባሰውን የብልጽግናው መንግስትና መሪውን በተመለከተ አልተጠየቁም። ያነሱት ነገርም አልተሰማም። የሆኖ ሆኖ ዛሬ ደግሞ ጠቅላይ ሚኒስትር አብይ አህመድ ባለቤታቸው ዝናሽ ታያቸውን ጨምሮ ባካተቱበት ልዑክ ጋር በመሆን ባሌ ዞን እያስገነቡት ያለውን የዲንሾ ሎጅና የጌሴ ሳር ምድርን አብረው ሲመለከቱ ተስተውሏል። ኮሎኔል ሚካኤል ራንዲሪያን ኢሪና አዲሱ የማደጋስካር መሪ ሆነው ቃለ መሃላ ፈጸሙ። በብሔራዊ ከፍተኛ ህገ መንግስታዊ ፍርድ ቤት ዘጠኝ ዳኞች በተገኙበት ነው ቃለ መሃላውን የፈጸሙት። ሰሞነኛው የማደጋስካር ጉዳይ አሁንም የመገናኛ ብዙሀን አጀንዳ ነው። በወታደራዊ መፈንቅለ መንግስት ስልጣን የያዘው ጦር ሰራዊት ኮሎኔል ሚካኤል ራንዲሪያ ኢሪና አዲሱ የማደጋስካር መሪ ሆነው ቃለ መሃላ የፈጸሙት የማደጋስካር ጦር ኃይል ስልጣን እንደሚይዝ ካሳወቁ ከሶስት ቀናት በኋላ ነው የተባበሩት መንግስታት ድርጅት መፈንቅለ መንግስቱን ይህ ህገ መንግስት አይሴላው ግዟል የአፍሪካ ህብረትን በጉዳዩ ላይ መግለጫ ማውጣቱ ይታወሳል። ወጣቶች በሰፊው የተሳተፉበትና ለሶስት ሳምንታት ከዘለቀው የጸረ መንግስት ተቃውሞ በኋላ የተካሄደውን መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ካባልነት ማገዱም ይታወሳል። ህዝባዊ አመፁ ሲጠናከር ህይወታቸውን ለአደጋ መጋለጡን በመናገር ከሀገራቸው የሸሹት ፕሬዚደንት አንድሪያ ራጆሊና እስከዛሬ ያሉበትም ግልጽ አይደለም። በፈረንሳይ አውሮፕላን መውጣታቸው ብቻ ነው የሚታወቀው። በእርግጥ ጉዟቸው ወደ ዱባይ ነው የሚሉት ጥቂት አይደሉም። የሆኖ ሆኖ ወታደሩ ስልጣኑ እንደሚረከብ ከገለጸ በኋላም የሀገሪቱ ፓርላማ ደግሞ የቀድሞን መሪ ራጆሊናን በሌሉበት ማክሰኞ በሰጠው ድምፅ ከሷቸዋል። የሆኖ ሆኖም አዲሱ ወታደራዊ አዛዥ ቃለመሀላ ሲፈጽሙ ወታደራዊ መኮንኖችና ሲቪል ባለስልጣናት እንደዚሁም የውጭ ዲፕሎማቶች ተገኝተዋል። ኮሎኔሉ ከሁለት ዓመት በፊት አመፅ ለማካሄድ በመሞከር በሚል ታስረው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።